ጻድቁ አቡነ ገብረ መንፈስ ቅዱስ ነፍሳቸው ከስጋቸው ተለይተው በ562 እድሚያቸው ቃል ኪዳናቸውን ተቀብለው ከዚያ ዓለም በሞት ተለይተው ስጋቸው ወደ ኢየሩሳሌም ምድራዊት ነፍሳቸው ወደ ኢየሩሳሌም ሰማያዊት የገቡበት በዓል ነው። እንኳን በዓል በሰላም አደረሰና አደረሳቸው። የጻድቁ ቃል ኪዳን እስከ አስራ አምስት ትውልድ ድረስ ምሬልሃለሁ ያለው ከሞቱ በኋላ እንዴት እንደተፈጸመ አጭር ታምር እንሰማለን። ጸሎቱን ለጻድቅ ብዙሀት ረድ የጻድቁ ጸሎት ብዙ ትረዳለች ትክሎ ታሰልጥ ግዳጅ ትፈጽማለች ይላል ሐዋርያው ያዕቆብ በመልእክቱ ምዕራፍ አምስት ቁጥር 12 ላይ የጻድቁ ጸሎት የጻድቁ ጸሎት ብዙ ትረዳለች ጥቂት አይደለም ብዙ ትረዳለች ሲበሉም ምእመናን የጻድቁ ጸሎት ብዙ ትረዳለች ግዳጅ ትፈጽማለች በብዙ መልኩ ትረዳለች ማለት ነው እስችንየው በብዙ መልኩ ትረዳለች ግዳጅ ትፈጽማለች ያለውን እስችንየው ከሞቱ በኋላ ጻድቁ ስጋቸው ኢየሩሳሌም ምድራዊት፣ ነብሳቸው ኢየሩሳሌም ሰማያዊት ገነት ገብተው እያሉ በአካል ነብስ እያሉ የአማላጭነት ስራቸውን የአስራ አምስት ትውልድ የቃል ችዳል በረከታቸውን አላቋረጡም። አስራ አምስት ትውልድ ምድር ላለው ስላላቸው እስከ አስራ አምስት ትውልድ ምድር ላለው ስላላቸው ልጅ ባይኖራቸው እሳ መካኖች ቢሆኑ እሳ ይወልድ ብለው በጠየቁት ጥያቄ መሰረት መካኖች ይወልዳሉ ተብለው ካምላካቸው ተስፋ ተሰጥቷቸዋል። እንዲህ ይላል ወሃለው ተሀቲ መበለት ውስተሃዶ ገዳም ዘአቡነ ገብረ መንፈስ ቅዱስ በአቡነ ገብረመንፈስ ቅዱስ ገዳም ሌላ ገዳም ነው። አንዲት መበለት ነበረች። ወፀንሰት፣ በዘይደሉ በማይገባ ነገር ጸነሰች። በጸነሰች ጊዜ ነገረ ሰሪ። ከበላይ ላለው ኃላፊ ሰራች እንዲህ ያለ ኃጢያት ሰራች ብሎ ከሰሳት። አምስት መቶ ብር ሚስቴ በሰላም ፀንሳ ተወልዳት ገላገልልኝ፣ አምስት መቶ ብር ሰጣለሁ ብዬ ተስዬ ነበረ። በሰላም ፀንሳ በሰላም ወልዳ ተገላግላለች። ስለቴን አምጥቻለሁ። ሁሉ አገር ውሏል። እንግዲህ ወዚህ እየተነገረ ያው መጣ ስለቱ እንግዲህ። ተሳሉ ሁላችሁም እዚህ ላላት ላላችሁትም፣ ለሌሉትም ተሳሉላቸው ብር በውጭ ላሉትም። ከዚህ በኋላ የበላይ ኃላፊ ሰማና ተበሳጨ። መጣ አምጧት፣ ሲያችን ሴት ነገር እንደምትቀርብ ተነገራት ሄደችና ከቤተ ክርስቲያን ገባች ገባችና እያለቀሰች አባቴ አቡነ ገብረ መንፈስ ቅዱስ ይህን ፅንስ እባክህ እንደሆነ አድርግልኝ እባክህ ይህን አንድ ነገር አድርገኝ ከቅጣት ከግርፋት አድን ገበታውን ተሳለመች። አቤት ጌታዬ ማድረግ ትችላለህ። ይደምንከኝ ነው ብሎ አድርግልሃለሁ ብለኛ። እቺ ሴት ጠይቃኛለች። ባካ አንድ ነገር አድርግ፣ አካ አንድ ነገር አድርግ፣ አድርግልኝ ብለው ጠየቁት። አንዲት ደግሞ ሀያ አመት ሙሉ ልጅ አጥታ በመካንነት ተስፋ ሳትቆርጥ የኖረች አንድ ሴት ነበረች ይላል ያቺ ኢንሰንስ እባክህ አጥፋልኝ እያለች ስትሰሊ ደግሞ አንዲቱ በዚያሁና እባክህ ልጅ አሰጠኝ እያለች ትሰልያለች። ወጡ። ሁለቱም ጸሎታቸውን ጨርሰው ምን ሆነሽ ነው? መንገድ አብሮ መሄድ ጀመሩ። ክርስቲያን አብሮ መሄድ ጥሩ ነው። መንፈሳዊ ነገር መነጋገር ጥሩ ነው ይተርፋል ያንዱ ለአንዱ ጥሩ ነው መንፈሳዊ ነገር መነጋገር ጥሩ ነው ሲጨዋወቱ ምን ሆነሽ ነው እኔማ ድሁኜ ድሁኜ እንድሁኜ አሁን ልከታ ሆኖ ይሄንን ጽንስ አጥፋልኝ እያልኩ አንቺሳም እኔም ያው ሀያ ዓመት ሆኖኛል ሃያመት ሆኛል ልጅ አጥቼ ልጅ አሰጥተኝ እያልኩ ነው ለእኔም ይሄን ያልኩትን ቢያደርግልኝ እኔም ቢያደርግልኝ እኔም እድሜን ሙሉ ለሱ እገዛለሁ፣ እኔም እድሜን ሙሉ አገለግላለሁ ብለው ሁለቱም ተሳሉ ይላል። ያቺኛይቱ ምንድነው ያለች? ጽንሱን አጥፋለች። ያቺኛይቱ ምንድነው ያለች? ልጅ ስጠኝ። ሁለቱም ማንነው የጠየቁ? ጻድቁን ነው። ንገሩ አንድ ቤተ ክርስቲያን ገብቶ ማለት ነው። አሁን የሁለቱንም ጸሎት ጻድቁ ሰሙና አቤቱ፣ ታቀረቡ ወደ ፈጣሪያቸው ባጭሩ እንደዚህ ብሎ ተጠይቆ ጠይቀውኛል፣ አቤት ምን ላድርግ? አይደል መፍትሄው አንተ ነው ያለ። አንተ ነው በህልማቸው ያችንም፣ ያችንም ወደ ቤተክርስቲያን ሂዱ በላቸው፣ ሂዱ በላቸው እኔ ድንቅ ታምር እሰራለሁ አላቸው። የቤት በህልም መጀመሪያ

እሷንም ነገ ማልዳ ቀደም ብለ ሽትሽ ገርሉን እንድታዚ እንድትሳለቢ የገርሉን ገበታ እንድትሰኙ አባት በራእይ ለሁለቱም መልእክት ተላለፈ። እነዚያ ሁለቱ ሴቶች ሲነጋ ወደ ቤተ ክርስቲያን አብረው ቆሙ ለጸሎት ተሰልፈው አንዱ አዝላ አንዷ አዝላ ቁመው ይማጸናሉ። ገርሉ መጣ ለማሳለም። ካህኑ ገርሉን ይዞት መጣ። መጀመሪያ ጽንሱን አጥፋን ያለችውን እናት አሳለማት ብላ ስትሳለም ወተት ወተፈት

ልጅ ስጠኝ የምትለው እዚህ አጠገባ ቁማ ተሳለመች፣ ና ላ ስትስብ ያ ምራቅ ወደ ማን ሄደ? ወደ መካኒት እስከ አስራ አምስት ድረስ ምርላለው። መካኖች ቢሆኑ ምድናሪያችው አስወልድልለው። ድንቅ ታምር እኮ ነው። ወዲያው እግዚአብሔር ይህ በሱ ዘንድ ይከብዳል እንዴ? ቀላል እኮ ነው። ይከላሉ የአንዱን ጽንስ ወደ አንሱ ለማዛወር ይከብደው? እንዲ በእግዚአብሔር ዘንድ ጭንቀት የለም እኮ እንዲሁም። በምራቅ ምክንያት ማለት እኮ ነው። ወዲው ያ ምራቁ ወደ አፏ በምላሷ ስትልሰው ያ ጽንስ ወደዚያ ሲዞርና ያቺ ጸነሰች። እጅኛውቱ ደግሞ ጽንስ እንዲጠፋላት አድን የተመሰለች ወደዚያ ሲዛወር ባልሆነላት ልትታሰር ልትቀጣሪ ልትገረፋደ። ይህ ከሆነ በኋላ ገና ኩኑ ታምሩ ገና ኩኑ ይገርማቸዋል። ሁለቱም ወደ ቤታቸው ሄዱ። ያችን ወደ ቤቷ፣ ያችም ወደ ቤቷ። ያች አሁን ፅንሱ ከወዷ ከመፀኗ እንደሌለ ምልክት ማግኘት አለባት አይደል? አታውቀው። ስለዚህ ምን ሆነ? ልትገረፍ በተቀጠረችበት ቀን ነገ ተከሳል እያለች ማታ በሌሊት ምን መጣ? ምን መጣ? የሴቶች ልማድ መጣ። አይተምር አድርጎ ቅጣት ያድናል። የቅዱሳን አማላጅነት ተሳላት። ከነፍሰ ጡርነት እንደገና ነፃ ወጣ። ልማዳ ግስት ሆነች፣ ደስ አላት። ማልዳ በበነጋው የሚቀጧት ሰዎች ቤተ ብሎ ጠሯት። አላልመጣም አለች። እንዴት ይ የሴቶች ልማድ ስለሆንኩኝ መምጣት አልችልም አለች። መልክተኛው እንዲ ብላለች እንዲህ ትናንት ምን ብላችሁኝ ነበረ ፀንሳለች ብላችሁኛ አልነበረ